ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንደምናላችሁ፣ እንኳን ለፋሲካ በዓል በሰላም አደረሳችሁ። እንግዲህ የበዓልን ቪዲዮ ቶሎ አለቅኩላችሁም፣ ይቅርታ ባልተመቻቸው ሁኔታ ሆኜ ነው እና እዚህ ጋ እኔና ናንዬ ከቤት ለማውጣት ያው ኢንትሮ ለመስራት ነው እና ያው ብዙዎቹ የቀረጽ ነው ድምፁ ጥሩ ስላልሆነ ቮይስ ኦቨር ላርገው ብዬ አስቤ ነው። እዚህ ጋር ያው ከቤት ለማውጣት እንግዲህ እናንተን ያው በድምፄ የምለቅ መስሎኝ ሰላም እያልኩ ነው። እዚህ ጋር እንግዲህ በራይዳችን ተሳፍረን ወደ መናኸሪያ እየሄድን ነው። የሲስተርሊ ሰላም እያላችሁ ነው። ልጆቿ ሰላም እያላችሁ ነው። እንግዲህ እዚህ ጋር እየለፈለፍኩ ነው። በእርግጥ እንትን እያልኩ ነበረ፣ ያው ስለ ቪዲዮ የት እንደሆንን የት እንደምንሄድ እያወራሁላችሁ እንግዲህ እዚህ ጋር ደግሞ አያት አካባቢ ነው ይሄ አያት መሪ አካባቢ ያለ አርባ ስልሳ ፎቆች ናቸው። እንግዲህ ያው አገር ቤት ለናፈቃችሁ ውጭ ያላችሁ ወንድም እህቶቼ እንግዲህ በተወሰነ መልኩ ለማሳየት እየሞከርኩ ነው። እዚህ ጋር የተባበሩት አካባቢ ደርሰን ያው ፀሐይ ሪልስቴት ነው ቅድም እያሳያችሁ የነበርኩት በቀይ መኩል እና በጣም አሪፍ ሪልስቴት ነው ይሄ በጫፉ ብዙም አልተቀረጸም እዚህ ጋር እዚህ ጋር የተባበሩት አደባባይ ነው። እንግዲህ ወደዛ ተገንጥለን ወደ ወሰን ወደሚያስወስደው ወደ መናኸሪያ መንገድ እየሄድን ማለት ነው። ያው እንግዲህ ያው አገር ቤት ያለበትን ሁኔታ ላሳያችሁ በሚለው ነው። እንግዲህ ይሄ የተባበሩት አካባቢ ነው። ዞር እንዳለን ወደ መናኸሪያ እየሄድን ነው። ያው እንደምታዩት እንግዲህ ያው ኮሪደር ልማቱ በዚህ መልኩ ነው እንትን እያለ ያለው ቆንጆ ሆኗል። በእርግጥ እና ይሄም እዛው አካባቢ ነው። ያው አትክልቶቹ፣ አረንጓዴው ነገሩ በጣም ደስ ይላል። እዚህ ጋር ወደ መናኸሪያ እየሄድን ነው። እዚህ ጋር ልንደርስ አካባቢ ነው። እንግዲህ ላምበረ በነገራችን ላይ የአዳማ ትራንስፖርት ያለው ላምበረት መናኸሪያ ነው። ያው እንግዲህ ስንተባተብባችሁም አንዳንድ ቦታ እንትን ስል ታገሱኝ። ምክንያቱም ቮይስ ኦቨር ለመጀመሪያ ጊዜ ነው ሰርች አላውቅም። ያው እዚህ ጋርም መኖሪያ ቤቶች አሉ፣ አትክልት ቦታ አለ። እዚህ ጋር መናኸሪያ አካባቢ ደረስን፣ ወደ መናኸሪያ ልንገባ ነው። ለአንበረት መናኸሪያ ነው ያው የአዳማ መሳፈሪያ ብያችኋለው። እንግዲህ እዚህ ጠዋት ነው አራት ሰዓት ፀሐይ ሳይሆንብን፣ እንግዲህ ቶሎ ለመሄድ ብለን እንደውም አርፍደናል። አራት ለአራት ሰዓት አካባቢ ነው እንግዲህ ይሄ መናኸሪያ አካባቢ ደረስን። እንግዲህ እዚህ ጋር ሰልፊ ራሴን ላስገባ። ልንወርድ ስንል ከራይድ እቃ እያወረዱ እነ ሲስተር። እንግዲህ መናኸሪያው ስንሄድ ለመቅረጽ አልተመቸንም። ሲስተርም ልጆቿን ስለያዘች እዚህ ጋር መኪናውስ ገብተን ነው። ገና አልሞላም መኪናው ሃይሩፍ ነው፣ ትልቅ ነው፣ ብዙ ወንበር ነው ያለው። እስኪ ሞላ ራሱ ብዙ ተቀመጠ። እዚጋ መኪና ውስጥ ሆኜ ራሴና ናኔን እያስገባው ነው። ሲስተር ልጆቿን ይዛ ከፊቴ ነው ያለችው። ያው ሰው እየገባ ነው እንግዲህ መኪና ውስጥ ሲስተርም፣ የሲስተር ልጅም ዞር እያለች ሰላም እያለችን ነው። እንግዲህ መኪናው ሞልቶ እንግዲህ ተነስተን ወጣን ማለት ነው። ይሄ መናሃሪያ ያው ሰው መኪና እየጠበቀ ነው በጠዋቱ። ይሄ ደሞ መውጫው አካባቢ ስለሆነ ብዙ እንትኖች ይሉ በዛ በኩል ነው የትራንስፖርቶቹ። እና እዚህ ጋር ከመናሃሪያ ግቢ እየወጣን ነው ጨርሰን። እዚ ጋር ደግሞ መናሀሪያ ከግቢ ውጪ ያለው ድባብ ነው እንግዲህ። ጠዋት ላይ ስለሆነ ገና ነው ሰው ወጣወጣ። ያው በአልም ስለሆነ ብዙ ትምህርት ቤት ምንም እስከዚህም የለም። እንግዲህ ያው ከላምበረት ወጥተን እየሄድን ነው እንግዲህ ወደ ሀይዌ ማለት ነው። ያው እንግዲህ በተቻለኛ አቅም አንዳንድ ቦታዎችን ላሳያችሁ ያው የሀገሪቱን ሁኔታ አገር ቤት ለናፈቃችሁ የበዓል ድባብ እንግዲህ በተቻለኛ አቅም ላሳያችሁ እየሞከርኩ ነው። እዚ ጋር መኪና ውስጥ ሆነን በመስታወቱ ስለምንቀርጽ ብዙ ጥራት ላይኖሩ ይችላል። እዚህ ጋር የክፍያ ጣቢያ ቱሉ ዲምቱ ደረስን ማለት ነው ሀይዌውን ድንገባ ማለት ነው። እንግዲህ ሃይዌውን ብዙ ለመቅረጽ አልተመቸኝም። የሲስተር ልጅም ስልክ ስለምትፈልግ ስልኬን ይዘው ነበረ የወንዱ ልጇ የሚስሷን ስለያዘ ማለት ነው። ያው ልጆች አሁን ላይ ታውቃላችሁ፣ ስልክ ካልያዙ መንገዱም ይደክማቸዋል፣ ይደብራቸዋል። የተወሰነ ነው የቀረጽ ነው። ሃይዌውን ግን መጀመሪያ ሲጀምር ኢንትሮ ላይ አሳይቻቸዋል የተወሰነ እዚህ ጋር እንግዲህ ጨርሰን ወደ ናዝሬት ምድር ገብተናል። ይሄ ናዝሬት ከገባም በኋላ ማለት እዛው ሃይዌውን እንደጨረስን አካባቢ ነው። በእርግጥ እንግዲህ በሰላም ወደ አዳማ ገብተናል፣ እግዚአብሔር ይመስገን። እንግዲህ ወደ መናኸሪያ ደርሰን ግቢ ሳንገባ ውጭ ላይ ነው የምንወርደው። ይሄ ዜሮ ዘጠኝ አካባቢ ነው እንግዲህ እዛ ዜሮ ዘጠኝ ጫፍ ላይ ያውም ወራጭ ስላለ ቆሞ እያወረደ ነው ባጃጆች አሉ የተለያየ ቦታ የሚጭኑ እንግዲህ፣ ተነስተን ደግሞ ይሄ መቶ አምስት ቤቶች አዲስ የተመሰረተ ሰፈር ነው። መቶ አምስት ነው ካሬው እና በብዛት አለ። እንግዲህ መናኸሪያ በር ላይ ደርሰን ጊቢ ሳንገባ ያው ባጃጅ ይዘናል። እዚህ ጋር ባጃጁ አልተነሳም። እቃችን እየጫንን እየገባን ነው። ከኋላ አልተመቸም ለመቅረጽ። እንግዲህ ያው እንግዲህ እዚህ ጋር ጉዞ ጀምረናል። ይሄ ፒኮክ አካባቢ ነው። እንግዲህ እዚህ የሲስተር ልጅ እኔ ካልተቀመጥኩ እያለች ወንድሟን ለማስነሳት እያለቃቀሰች ነው። ይሄ ፒኮክ አካባቢ እንግዲህ ወደ አስር ቀበሌ እየገሰገስን ነው። ይሄ ከፒኮክ ወደታች ወደ አስር ቀበሌ ደረስን፣ ሴንት ጆሴፍ አካባቢ ማለት ነው። እንግዲህ ይህን ይመስላል ናዝሬት በጣም እኔ ራሱ በስማ ማጋ። ትውልድ ቦታችሁ ስትሄዱ ግን የተለየ ስሜት የሚሰማችሁ ለምንድን ነው? እስኪ እዚህ ጋር አሁን ይሄ ቀይ ዛፍ በጣም የምወደው ዛፍ ነው። በየቦታው አለ አዳማ ላይ እና ደስ የሚል ነው። ይሄ ሴንት ጆሴፍ ጋር ደርሰን እንግዲህ በሴንት ጆሴፍ ትምህርት በር ላይ ገባን። ተማሪዎችም ውርውር እያሉ ነው። እዚህ ጋር እንግዲህ ወደ ውስጥ ገባን። ወደ በሬቻ በውስጥ አቋርጠን ወደ በሬቻ ወደ እኛ ሰፈር ለማውጣት ማለት ነው። አሁንም ይኸው እዚህ ጋር ድጋሚ ቀዩ ዛፍ ገጠመን። በጣም ብዙ ቦታ አለ። ይሄ ዛፍ በጣም ነው የምወደው በነገራችን ላይ እና እንግዲህ እየገሰገስን ነው ወደ ቤታችን፣ ያው ወደ አስፓልት ወጥተን እንግዲህ ሰፈር ደርሰናል። ብዙም ያለውን ከተማ ላይ አልቀረስኩትም። ስለዚህ እዚህ ጋር ሰፈር ደርሰናል። በቃ እንግዲህ ይሄ መደዳው የሚታየው ሰፈራችን ነው። ጋሪም ውስጥ ለውስጥ አለ፣ ወደ አስፓልት ተከልክሏል እንጂ ውስጥ ለውስጥ አለ። እና የና የሲስተር ልጅ እንደውም ወንዶ የእኔ ጋ ፈረሱ ምናምን እያለ ነበረ። እስኪ ማታ ወጥተን እናዝናናሃለን ብለ ነው፣ ግን ተሳክቶልናል። ያው እዚ ቪዲዮ ላይ አለ። እንግዲህ ያው ሰፈር ደረስን። ያው ምልክት እየነገርነው ነው። ዞር ብሎ ያየን ሾፌሩ ማለት ነው። ወደ ሰፈር ገባን ብሎ ካችል። ይሄ የምታዩት መደዳውን አትክልቶች እናቴ የተከለቻቸው ናቸው። ይሄ ጠቅላላ እዚ ጋ ያያችሁት ይሄ ጥቁሩ በር ነው የእናቴ አባቴ ቤት። አትክልት በጣም ነው የምትወደው እናቴ። እንግዲህ ደረስን፣ ይኸው ልንወርድ ነው። ቤታችን ስንደርስ እንግዲህ ኦልሞ ስድስት ሰዓት ምናምን ሆኗል። ትንሽ ፀሐይል ሆኗል ናዝሬት ያዚ ጋ እቃችንን እናችን አውርደን ገባ ነው፣ ወደ ግቢ ሰላም ብያቸው ምናምን እህቴን ቅረጪኝ እንጂ እያልኳት ነው። እናቴ የተከለቻቸው አትክልቶች በጣም ተወደት ም እያልኩ ለእናንተ እያወራው ነው። እንግዲህ እዚህ ጋ በሰላም ገባ ነው። እናቴ ግቢያችን ይህን ይመስላል እንግዲህ ያው ቅረጭኝ ያልኳት ነው ቆም ይህቴን ደክሞናል። እሷም ልጆቿም ያው አይለቋትም እናቴ ምናምን ቀፊኝ ምናምን አለ እንግዲህ ወደ ቤታችን ገባን። ተመስገን። ይህ እንግዲህ ሐሙስ ቀን ነው የሚሆነው። ሐሙስ ነው የመጣ ነው ወደዚህ። አባቴም ተኝቶ ነበር ወዲያው ተነሳና እኔም ወጣ ብዬ ዝም ብዬ በረንዳ ላይ ቀቱ ተውቶ ያንገበግባል ከምነግራችሁ በላይ ነው። እዚህ ጋር ልጄን እየሳማት ነው አባቴ ሆናንዬ እና እያላት ነው በጨረፍታ ከታየቻችሁ የሲስተርንም ልጅ እንግዲህ ነ እያላት ነው ሊስማት። ትልቁም ሳይስማው ወደዛ ሄደ እንግዲህ ው ይሳማሌት አባቱና። እንግዲህ በዚህ መልኩ ሐሙስ ገብተን ልብሳችን እንግዲህ ናዝሬት እንደምታውቁት ሙቀት ነው ሺቴኔ እናቴ ለበስኩ ቡና ምናምን ስንጠጣ ስልኬ ቻርጅ ስላልነበረው አልቀረጽኩም። እዚህ ጋር ቡላ እየበላው ነበር። ከዛ ወደ ማታው ወክ የሲስተር ልጅን ይዤ እንግዲህ የጎምለል እያልኩ ነው የወንድሜን ሚስልን ሸኝ ወተር በቃ በዛ ወክና አርግ ብለን አስራ አንድ ሰዓት ተኩል አካባቢ ነው ይሄ። ማታ ላይ ደግሞ እንደምታውቁት ናዝሬት አየሩ በጣም ደስ ይላል። እንግዲህ እዚህ ጋር እሷን እየሸኘን ወክ እያረግን ነው። በዛው የድሮ ሀይ ስኩል የጨረስኩበት ገደል ግቦ የሚባል ትምህርት ቤት ሳይ ትውስታ የተቀሰቀሰና በቃ እዚህ ከደረሰንም ወደዛ ደርሰን ቀርጸን እንምጣ ብያት ሲስተርን። የብራዘር ሚስት ወደ ቤቷ ገባች። ው ይሄ ትምህርት ቤቱ ነው እንግዲህ እኔ የተማርኩበት ሀይ ስኩል። አሁን ሌላ አዳማ ነው ምናምን ትምህርት ቤት ተብሏል። እንግዲህ ስንጨርስ አጋጣሚ ጋሪ ያገኘንና በጋሪ ወደ ቤታችን እየተመለስን ነው ማለት ነው። እንግዲህ የሲስተር ልጆች በጣም ደስ ብሏቸዋል ጋሪው ላይ እንግዲህ ማታ ላይ በናዝሬት ነፋሻማ አየር እንደዚህ በጋሪ መሄድ ደስ ይላል በጣም ያው ፀሐይ ስለሌለ ፀሐይ አይነካችሁም ማለት ነው። ምክንያቱም ጣራ ምናምን የለውም እንደምታውቁት የናዝሬ ጋሪ። እንግዲህ በዚህ መልኩ ይሄ ወደ ሰፈር እያደረስን ነው፣ ስንመለስ በጋሪ ወደ ቤታችን መጣን ማለት ነው። በጣም ደስ ይላል፣ ወሬያችን እያወራን ምናምን ደስ ብሎን ወደ ቤታችን እየመጣን ነው ማለት ነው። እንግዲህ ቪዲዮ ከበዛባችሁ በጣም ይቅርታ። በዓልንም እንግዲህ ቀርጬ ቁጭ አርጌ እንግዲህ ኤዲት አርጌ ሳለቀው ያው እንግዲህ ዛሬ በዳግማ ትንሣኤ ቀን ነው የለቀቅኩላቸው። ቤት ደርሰን እንግዲህ ከጋሪው ላይ እየወረድን ነው። ሲስተር ቀድማ ወረደች እና እኔም ወርጄ ልጁን እያወረድኩ ነው እና ድንገት ልንሸኝ ስለሆነ የወጣ ነው ብርም አልያዝንም ነበር። ብር ለመቀበል ሮጬ ብር አቀብሉኝ እያልኩ ነው አንኳኩቼ የሲስተር ልጅ ድጋሚ ጋሪው ላይ ለመውጣት ፈልጓል። እንግዲህ ይሄ ቅዳሜ ነው። አርብ እለታ ያው ስቅለት ምናምን ለመቅረጽ አልተመቸንም። እዚህ ጋ ሽንኩርታችን መላ ጠዋት ረሳት ምናምን። እነ ሲስተር ደግሞ ወደ ባሏ ቤተሰብ ጋር ሊያከብሩ ሌላ ሀገር ሊሄዱ፣ እንግዲህ እሱ ቅዳሜ ለታ ነው የመጣው። አርብ መጥቶ አድሮ እንግዲህ ቅዳሜ በጠዋት ሊሄዱ ነው። ያው ረፈድፈድ ብሏል እዚህ ጋር እኛም ሽንኩርታችን መላጥ ጀመርን። እንደምታዩን የሲስተር ልጅም ለባብሳ እየጠበቀቻቸው ነው። እየሳምኳት ነው እንግዲህ ቻው ምናምን። ያው ቀርብ ቢለንም ግዴታ ነው እንግዲህ እዛ ሄደው ደግሞ እዛ መዋላል ማክበር ስላለባቸው ወይም ስለባብሰው እንደገና ቁጭ ብለው እየጠበቁ ነበር። በቃ ወጡ ሁሉም ለባብሰው። እዚህ ጋር ጎረቤት ቻው እያለች ነው እነሱም እንግዲህ ሄዱ። እኛም ወደ ስራችን ተመለስን። ያው ቁሌታችንን እንግዲህ ወጥተንም ሸኝተናል። አልቀረስኩም እንጂ እዚህ ጋር ቅድም ሰላም ያለችው ባለቤት ዶሯን ኦሬዲ ጀምራለች። እስኪ ላማስልልሽ ብዬ እንግዲህ ሰውንትን ባለው እያማሰልኩ ነው። እዚህ ጋር ደግሞ የእኔ ሽንኩርት ገና መጣዱ ነው። እንግዲህ የእኔ ልበል እንጂ ማዘገቢያ ምናምን ትወጣ ስለነበረ እኔ ነኝ ያው እዚጋ ጋር ገና ሽንኩርት ተጥዷል። እዛ ጎረቤት ያጠገቤ እጂ ከዛ ቀኑን ያው ስንሰራ ምናምን ውለን ማታ ላይ እንግዲህ ማታ መሽቷል በጣም ይሄ እዚጋ ዶሮን በአንድ እጅ እየቀረጽኩኝ እንዶ ከሚቀር ላስገባላችሁ በሚለው እዚህ ጋር እያቁላላን ዶሮዬን አጣጥቤ ጨረስኩ። ናን ይህም እዚጋ እንግዲህ ሶፋ ላይ አርገናት ወሬ እንድታይ ልብስብስ አርገናት ቲቪም እንዳይበዛባት ብለን እኛን እያየች ነው። ያው እንደምታየዋት ስቀርጻት ወደ እኔ እያየች ነው። እሷም ሙያ ትማር እንጂ እዚህ ጋ ዶሯችን ጥብጥብ አድርገን፣ እንግዲህ ቆራርጭ ስለማይመቸኝ በአንድ እጅ እያስገባው በአንድ እጅ እየቀረጽኩ ነው። እንግዲህ ያው የዶሮ ስራ እንደምታውቁት በጣም ልፋት አለው። ስትበላ ነው እንጂ ደስ የምትለው ስራዋ ልፋት አላት፣ ታስጠላለች በጣም። እንደገና ደግሞ ስጋው ከገባ በኋላ በተለይ የአበሻ ዶሮ ሲሆን ይፈልጋል እሸት በጣም። እሱን ስናሽ ምናምን አመሸን። ማዘርም ጉንፋን ጀማምሯት ስለነበር የግዷን ያመሸችው፣ በቃ ተኛች። የሆነ ሰዓት ልግቢና ተኛ ልኳት። እኔ ጊቢ ሳጸዳ ቤት እንደ ትላንት አጽድቻለሁ ግን ድጋሚ ደገምኩት፣ አጸዳደው ምናምን እሱ እሱን ለመቅረጽ ያው ብቻዬን ስለሆንኩኝ አልተመቸኝም። ሲስተር ብትኖር ትቀርጸኝ ነበረ። እሱ እሱ ሳጸዳ ምናምን እንትን አላልኩም። እዚህ ጋ እንግዲህ እያሸነው ዶሯችንን እንግዲህ ያው እስኪከለስም ማዘር እንግዲህ አታምንም። ከላልሳ ምናምን ምትተኝ እዚ ጋር ገና ከለስ አርገን እየተንተከተከ ነው። ጠዋት እኔ በጣም ስላረፈርኩኝ እናንተ ብሎ ኔ ያልነሳም ብዬ እኔ አርፍ እጄ ሁለት ሳሌ ምናምን ተነስቼ ዶሮን ከበላው በኋላ እነሱ ያው ቀድሞ በላልተዋል። እኔ ስለተኛው አልተቀረጸም። የአባቴ ወንድም ቤተ ክርስቲያን አክፍሎ ስለሚያደርኛ ጋር የሚኖር እሱ ሲመጣ ተነስተው በሉ። እኔ ግን አትቀስቅሱኝ አልኳቸው። ግን ያው በልቼ እንደምታዩት እዚህ ጋር ደግሞ ቁርሳቸውን ቅርጫ ከመጣ በኋላ ጥብስ እየሰራሁላቸው ነው እዚጋ እንግዲህ መረቅ ያበዘት ለናኒ ነው በመረቁ ፍትፍት አርጌ ስለምሰጣት እና እኔ የምሰራው ጥብስ ብዙ ጊዜ ያው መረቅ ያለውን ነው ለልጄ በማሰብ እዚህ ጋር እንግዲህ ተከድነው ነው ያው ችክችክ ይላል ያው እንግዲህ ሲበሉ ምናምን አልቀረስኩም ረሳሁት ይሄ ማታ ላይ ነው ድክም ስላለኝ ቁርስ ምናምን አበላኋቸውና ወደ አምስት ሰዓት ስድስት ሰዓት ሲሆን በቃ ቡና ላፈላ ስል ዞረብኝ። በቃ ትንሽ ልተኛ ብያቸው ስንት ሰዓት እንደተነሳሁ፣ አስራ አንድ ሰዓት ነው የተነሳሁት። እንግዲህ ማታ ላይ የነበሩት ጎረቤቶች ከጥሪያቸው ሲመለሱ እራት ምናምን እዚህ ጋር ሰጠኋቸው። ማዘር ያው ተኝተዋለች። በቃ እራት ምናምን ሰጭቻቸው ቡና እያፈላው ነው። ይሄ ከአስራ አንድ ሰዓት በኋላ አስራ ሁለት ሰዓት የሚፈላ ቡና ነው። እንግዲህ እኛው ሲስተርም ስለሌለች ማዘርም ስላመማት እኔም መለባበስ ደበረኝ ዝም ብለን በሺት ያችን ነው። ለዛ ነው ራሴን አስገብቼ ምናምን ያልቀራረስኩት። ቡናችን በዚህ መልኩ እንግዲህ ማታ ላይ ጠጣን። ጎረቤቶቼን ቡናቸውን ጠላቸውን ምናምን ጠጣጥተው ሄዱ። እዚህ ጋር ደግሞ ሰኞ ጠዋት ነው ጎረቤታችን ቁርስ ልታበላን እንግዲህ እዚህ ጋር እየተንጎዳጎደች ነው። እችኛዋ ሌላ ጎረቤታችን ናት። እኛ ግቢ ነበረች፣ አሁን ግን የለችም። ግን በዓልን እንኳን አደረሳችሁ ልትል መታ ነው እንግዲህ እዚህ ጋር ያው የቁርስ የምትጠራን ተከራያችን ቤቷ አንድ ክፍል ነው። ሙቀት ስለሆነ ግቢ ላይ ደስ ይላልን በሚለው እንግዲህ ግቢ ላይ ይኸው። ሲስተርም ገና መምጣታቸው ነው ሰኞ ለታ በዓልን አክብረው ዘ የባሏ ቤተሰቦች ጋር እዚ ጋ። ሰላምዬ ትባላለች ሰላም እያለችን ነው እንግዲህ እነሱ መጥተው ረፈድፈድ አለብን። እንግዲህ እነሱ እስኪመጡ አምስት ሰዓት ምናምን ሆኗል። አንድ ላይ እንግዲህ ቁርስና ምሳ ነው የበላ ነው ትላላችሁ እነሱ ከመጡ በኋላ እንግዲህ ምግቡም ቀራረበ፣ አንድ ላይ እንግዲህ በላላን። ያው እንደዚህ አርጋ ጎረቤታችን ሰኞ ጠዋት ጋበዘችን ማለት ነው። ያው እንግዲህ ታውቃላችሁ፣ ኢትዮጵያ ላይ መጠራራት ባህላችን ነው። እዚህ ጋር እየበላላን ነው። ብሉ ስትል በቃን ጠግበናል እያናት ነው። እንግዲህ እንደዚህ በዚህ መልኩ እያስተናገደችን ሁላችንም ሰብሰብ ብለን በጣም ደስ ይላል። ግቢ ላይ ደግሞ ንፋስ እየወሰዳችሁ ሲስተር እየተጫወታችሁ እዚህ ጋ እናት አባቴ ሲስተር ከነባሏ ባሏ ከነ ልጆች ምናምን ስልክ ገባብኝ። እንግዲህ ቅርታ ድምፁ እንግዲህ ይግባ ይግባ አላውቅም ይገባል እንጂ እና እንደዚህ በዚህ መልኩ የሰኞ ጠዋት ፕሮግራም እንደዚህ እየተካሄደ ነው። ማታ ላይ ደግሞ ወንድሜ እንድትመጡ ብሎናል። ቪዲዮ ስለሚረዝም እንግዲህ በሁለተኛ ክፍል እለቅላችኋለሁ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቪዲዮ ስለረዘመ ይቅርታ። እንግዲህ ቀጣይ ቪዲዮ ደግሞ ወንድሜ ቤት ክትፎ ስለሚወድ ቆጮ ጋግሪ ክትፎ ሰርቼ ይዤለት የሄድኩለትን ቪዲዮ ደግሞ ያው ሮብ ምናምን እለቅላችኋለሁ። እኔ መቼም ቃል አልገባም። እሱን እለቃለሁ። ገሩብም ላይሆን ይችላል። እንግዲህም በአል አልፎ ነው የተለቀቀው። ይቅርታ። ደህና ሁኑ። ሊምባይ ባይ።